ሰላም ቤተሰብ እንዴት አላችሁ? የኔ ተወዳጆች፣ ወይ ያላችሁበት የምድር ዳርቻ ሰላማችሁ ብዝት ይበልኝ። እኖ ዛሬ በአዲስ ቪዲዮ መጥተናል። እንግዲህ አዩ አዩ መኪና ገዝታለች። በዛ ላይ ደግሞ ለሴቶች መልእክት አላት ማለት ነው። መልእክት አላት ለሴቶች። ሴቶችዬ ከዚህ በኋላ ራሳችሁን እየጠበቃችሁ ኑሩ። ልክ ኩሽና ለኩሽና ስትሉ ሰይዶ ሱመያን ጥሏት እንደሄደው ሁሉ ባሎቻችሁ ጥሏችሁ እንዳይሄዱ ተስፋ ትንበሉ እያለች ነው። እና የኔ ተወዳጅ እስኪ ላይክ አድርጉልኝ ማለት ነው ላሰማችሁ ማለት ላክላችሁ ልላችሁ ነበር አያችሁ። እንግዲህ መቀበያር ላሰማችሁ ስሙ። እንግዲህ ምን እንዳለቻችሁ በኦሮምኛን የተናገረችው ነገር ግን ምን እንዳለች ደግሞ እኔ ተረኩላችኋለሁ። ኦሮምኛ ማትሰሙ ኦሮምኛ ምትሰሙ ደግሞ አላችሁ ሆጀቱ ለማሰድ ቀጠሩን በርባዳ ሆጀቱ ለማሰድ ቶኮ ከኛ ተብልቼ ሲቱ ቶኮ አነ ከንኩን ሲቱ ለመተሞ ከንፈቶ ይቅጡ

እንግዲህ የኔ ተወዳጆች፣ ኮሽና ለኮሽና መርመጥመጣችሁን ተው። እሬ መጥመጥመጥምጥ ስትሉ ኢርመጥሚጥ ትላላችሁ ላለች እና ራሳችሁን ጠብቁ። ከዚህ በኋላ እኔ አለች ፏ ብትን ብዬ መኪና የራሴን አለኝ። ከዚህ በኋላ ሰይዱን እንደውም ማለት ነው ሊገርማችኋል፣ ሰራተኛ ሁሉ አስፈለጋት ማለት ነው እ አንድ ብቻ መስሏችሁ። ኧረ አንድ ብቻ አይደለም ሶስት አራት ሰራተኛ ነው ያስፈለጋት። ሶስት አራት ሰራተኛ አንደኛው ጥፍሬን ምናምን እንትን ሚልልኝ አንደኛዋ ደግሞ ቤት ምግብ ምትሰራልኝ፣ አንደኛዋ ፀጉሬን ምናምን የምትንከባከብብኝ ልኝ አንደኛዋ ደግሞ ምናለች፣ አንድ ደግሞ ወንድ ያስፈልገኛል። ለምን እንትን ይቆጣጠርልኝ ምናምን አባት የትጠላላችሁ? እንዲህ ነው እንግዲህ እንዲህ ነው ማለት ነው። ለጥ ማለት እንዲህ ነው። ነገር ግን ሱመያ ስለተመጠመጠች አይደለም ኩሽና ለኩሽና ጀግና ስለሆነች ነው። አዩቲ ማለት ነው። እዚህ ላይ አንድ ነገር ልንገርሽ፣ ጀግና ስለሆነች ነው። እስኪ ደግሞ ሌላ የተባለውን ደግሞ ሰምታችሁ ተመለሱ። ግን ግን ግን ላይክ አድርጉኝ። ሰይድ እኮ አንተ ሰይድ፣ አንተ ላይ የሚሯሩ አጥንቶችን ጂኮች እያየው ከሌላ ትወልድ ማለት ዘበት ነው። ለብር ሚሮ ምናልባት መላጣ ያዩ መላጣ ላይ ምናውቂ፣ ሴቶች መላጣውን ሲ ወንድ ይወዳሉ አሉ። ውሸት ነው ሱ አባባል፣ መላጣ እንደዚህ እያለሽ። ብቻ ጸጉር ያለውን ሰው መላጣ እንዳታደርግ እና በተረፈው። እሺ ሱመያ፣ ጥያቄዋ ስለ ወንዱ ልጅ ይመለስልኝ እና ልጆችን አሳያለሁ ነው ያለችው። እኔም ደግሞ ልጆችን ለማየት ዛሬ ነገ ስለማልል ተመልሼ ወደ የመን ልጓዝ ነው ማለት ነው። እንግዲህ ሰይድን እንደሰማችሁት ነው ተመልሶ ወደ የመን ሊሄድ ነው የመን ገብቶ ምድኔን ምርመራ አድርጎ ሊመለስ ነው ማለት ነው ነገር ግን ሀዩቲ ደግሞ እዚህ ጋር ያለችው ነገር አለ እሱም ምንድን ነው መላጣ ስለሆንክ ሴቶች መላጣህን እያዩ አንተ ጋ አንተ ሄደህ አትወልድ ማለት ዘበት ነው እያለች ነው እሷ ራሱ ተጠራጥረዋለች ማለት ነው በነገራችን ላይ መላጣዎች የዚህን ያክል ተፈላጊዎች ናቸው እንዴ በሴቶች ዘንድ አላውቅም። እኔ የተመለጠ ሰው አልወድም። ለማንኛውም በእኔ እይታ ማለት ነው። ምንድን ኩምክም ጎፈሬ እያየው ልኑሩበት። እናንተ ደግሞ መላጣ መላጣ አዩ፣ አንቺም በመላጣው ነው የወደቅሽው። ቆይ ለነገሩ አሁን ላይ የሴቶቹ መላጣ ወንድ ገንዘብ አለው፣ መላጣ ወንድ አስተዋይ ነው፣ መላጣ ወንድ ብዙ ነገር አለው እያሉ ነው ያሉት። ነገር ግን እኔ እንጃ አለው እንዴ አላውቅም። ገና መላጣ ስላላፈቀርኩኝ ወደፊት ሳፈቀር፣ አሁን እኔ ገና ትንሽ እየለጭ ነኝና ውስጥ እላችኋለሁ። ወደፊት ሳፍቅር አየዋለሁ። በነገራችን ላይ ሰይዶ ጥሩ ነው። አንዳንድ ጊዜ ሱመያ የምትልህንም ስትሰማ መልካም ነው። አዩም ብቻ ሳይሆን ሱመያን ስትሰማ ለሱመያ ጥያቄዎቹን መልስ ስትሰጥ እንደዚህ ሲሆን ደግሞ በጣም አሪፍ በጣም አሪፍ ሂደ ውጤቷን ይዘ ስትመጣ በተለይ በተለይ ደግሞ እኔ ልጁ ያንተ ካልሆነ፣ በእርግጥ ጸጋ ነው ከፈጣሪ የሚሰጥ ስጦታ ነው፣ ካላህ የሚሰጥ ስጦታ ነው እና ልጅ ከተሰጠህም እርግጠኛ ልጅ ሱመያ በፍቅር እንደምትቀበል ነው። ምክንያቱም ልጆች ስላላት ልጆቿን ስለምትወድ ያንን ልጅም ደግሞ አትፈልግም ማለት አይቻልም። አንድ ሰው ልጆቹን የሚወድ ሰው የሌለውን ልጅም ይወዳል ማለት ነው። ስለዚህ ሱመያ ጋር እንደዛ አይነት ነገር ነው የሚኖረው ብዬ ነው የማስበው እኔ፣ በእኔ እይታ ማለት ሱመያ የዚህን ያክል ክፉ አይደለችም፣ ጀግናና ጠንካራ ሴት ናት እንጂ ማለት ነው እና ከዛ በኋላ አንተም ደግሞ ልጆችን እያየክ ትኖራለህ ከዛ በቃ ደስ የሚል ደስ የሚል ህይወት ትኖራላችሁ ማለት ነው፣ እና በጣም ደስ ይላል። አንተም እሷ ያለችን ሰምተህ ለመሄድ ማሰብ መዘጋጀት እራሱ በጣም አሪፍ ነው፣ በጣም አሪፍ ነው፣ ደስ ይላል። አዩ እንግዲህ ያዝልቅልሽ። መኪናውንም ሰራተኞቹንም እንግዲህ ሰብሰብ አድርግሽ። ወይኔ ታዬን። ግን ከአንቺ ጋር ተቀጥረው የሚሰሩት ሰራተኞችን ያላቀ በቁማቸው ነው የምታጨልያቸው። ገና ሳይጨልሉ እቤትሽ ይመጣሉ፣ ከመንጡ በኋላ ጨልለው እንደሚመለሱ ነው። ራሱን እንትን ምለው ማለት ነው፣ ካሁን የገመትኩት ምክንያቱም፣ አንቺ ራስሽ የጨለልሽ ስለሆንሽ ሌላ ሰውን ታጨልያለሽ። እንግዲህ እግዚአብሔር ይሆናቸው። ምን አይነት እጣ ፈንታ እንደሆነ አንቺ ጋር አምጥቶ የሚከታቸው አላውቅም። ብቻ ደግሞ ቆንጆ ሽቅርቅር ያለች ሴት መታብሽ ሳይዶ ደግሞ እንዳይጠልፍብሽ እግዚአብሔር ይሆንሽ። ሌላ ምን ይባላል ማለት ነው። በነገራችን ላይ ፈታ ነው የምታደርገኝ የሆነት፣ አንዳንድ ጊዜ በራሱ አለም የምትጓዝ ሴት ነች፣ በራሱ አለም የምትጓዝ እንደገና ደግሞ አላርነ ልክ እንደ ሴት እንደ ሴት ሚዛን የሌላት ዝም ብላ ምን ብዬ ልገራችሁ። ሴት ልጅ ሚዛናዊ ስትሆን ደግሞ ደስ ይላል። ግን አንዳንዴ ጊዜው ማንድ ጊዜውም ለጅሎች ነው መሰለኝ። ያው ማለቴ ወዲህ ነው። ብቻ እናንተ ኮ ማለት ነው፣ ለእናንተ ይባል ወደው ነገር የለም። አስለፍልፋችሁ አስለፍልፋችሁ ከዩ ጋር ልታጣሉኝ ነው ማለት ነው። ለነገራችን የሱመያ አድናቂ ነኝ፣ የሱመያ ደጋፊ ነኝ። ሱመያ በጣም ጀግና ስለሆነች ሱመያ እንደሆነ ቢደግፈውም ወደፊትም ለሱመያ ለንግስቲቱ ሱመያ ማለት ነው። ግን ሰይድ እና ሱመያ ታርቀው አንድ ላይ ሆነው የዛን ቀን አዩ ስትቃጠል ስትጨስ ማየት ነው የኔ ፍላጎቴም። እንደው ያሳካው ብላችሁ ኮሜንት ላይ እስኪጻፉ ሌሎቻችሁ እንዳትሰድቡኝ ናግሬያችኋለሁ፣ ማለት ነው። በተረፈ በያላችሁበት የምድር ዳርቻ ሰላማችሁ ብዝት ድርፍርፍ ይበልልኝ። እኔ ይውላችሁ። ያዩን ድምፅ ከሰማ በኋላ ማለት ራሴን ለመጠበቅ ቆጣ ብዬ ጎርደደደደደ ያልኩኝ ነው የማስቀኛችሁ፣ መንገዱን ማለት ነው። እናንተም እንግዲህ ራሳችሁን ጠብቁ ተብላችኋል። ሴቶችዬ ኩሽና ለኩሽና መርማጥማጤ አቁማችሁ ማለት ነው ራሳችሁን ጠብቁ። ሰላም።